አሰላሙ አለይኩም ወረሐመቱላሁ በረካቱ ድና የተከበሯችሁ የራሚ ኤንዲብራ ቻናል ቤተሰቦቻችን ሁላችሁን ሰላም ሰላም ብለናል። ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንብረታት አዳዲስ ቤዳዎቻችን ወደ እናንተ እናቀርባለን። በመልካምነት ሰብስክራይብ አድርጉ በቅንነት ማለት ነው። እንግዲህ ዛሬ የሀዩ ጉድና መከራ መቼም አያልቅም። ሀዩ ቅንቅና ማገዲ ዛሬ ሰኢድን ወደ ጎንደር ወይም ባህር ዳር መሄድ አትችልም አንተ እኔ ብቻ ነ ስመያ ጋር መሄድ አትችልም፣ በማለት እንግዲህ ሀዩ ሳይድን ለመልከልከል መክራለች ማለት ነው። ች ራስ ወዳድን ብሏት፣ ራስ ወዳድ ወይም ዘረኛ ብሏት ማለት ነው። ለምንድ እኔ ሀዩ ሰኢድን ወደ ባህር ዳር መሄድ የማይፈልገው ለምንድን ነው? አንደኛ ልጆቹ አዲስ አበባ ወይም ባህር ወይም ጎንደር ናቸው ያሉት። ስለዚህ ሀዩዬ ደግሞ እኔም ብቻ ነው ለእኔ ብቻ ነው መሆን የሚገባ አንተ የኔ ብቻ ነው፣ እዛ ሄደ እንዲገሉብኝ አልፈለግም። ሰይድ ሱመያዬ ታስገድልሃለች፣ ብዙ ነገር አድርጋለች፣ ብዙ ነገር ሰድባለች፣ ብዙ ነገር አስደርጋለች እና ታስደበድባለች፣ ትገላሃለች ብላለች ማለት ነው። ሰይድን ማንም አይነካውም። አንደኛ ቤተሰቦችን ለማየት ነው የሚፈልገው፣ መሄድ ነው የሚፈልገው፣ ልጆችን ለማየት ነው፣ እሷን ለማየት ነው። እና ራስ ወዳድነቷ በጣም ነው የምታናድደው። የምር በጣም ነው የምላችሁ እንዴ ምን አስባ ነው? እሷ ማነች እሷ? እውነት እንደ ሰኢድ ሀያትን አግብቷታል ወይስ ምንድን ነው? አልገባኝም። እስኪ ቤተሰብ ላይ ስየ ማለት ነው ንገሩኝ እስኪ፣ ሀያት ሰኢድን አግብተዋለች ወስ እንዴት ነው? አንተ ማለት የኔ ብቻ ነህ፣ አንተ ማለት ባሌ ነህ፣ ስለዚህ ሂደ ሱማያን ማየት አትፈለግ ማለት ምን ማለት ነው እንዴ? ነገር ልጆቹ አንድ ነገር ሆኖ ሂዶ ማየት አይችልም ማለት ነው? ለምንድን ነው ልጅ ወለደው ታዲያ? አባት ማለት እኮ ልጆች መንከባከብ ሚስት መንከባከብ ስለሚችል ነው ያገባት አይደለ? ዝም ብሎ ወልዶ እኮ ሜዳ ላይ የሚጥላት አይደለም እኮ። ራስ ወዳድ የምንሆን ለምንድ ነው? ነገ እኮ የሆነ ነገር ያጋጥመና እኛም ሴት ነን፣ በእኔ በሱመያ የደረሰው በእኔ ይደርሳል ማለት ግዴታ አለብሽ ማለት ነው። ዝም ብላ ነቀዝ የሆነች ራስ ወዳድ ማለት ነው። ይሄ ራስ ወዳድነት ያስፍላል ማለት ነው። ማነው እዛ ባህር ዳር ወይም ጎንደር ላይ ሄዶ ሰው ይገላል ያለሽ የሆነ ንግግሯ ራሱ በጣም ነው የማታስጠላው፣ ማለት ነው የምር እንዴት እንዳናደርች። ዛሬ ሁሉ ነገር ከዚህ ሱመያ ራስ አትወርደው ማለት ነው። በሁሉም ነገር ራሷ ጋር መሰቀል ትፈልጋለች። የሆነ ነገር እሷ መናገር በቃ ወደኋላ የማትልበት ነገር የላትም ማለት ነው። እንዴ፣ አረ ተው! ግን ሴቶች ረጋ በሉ ማለት ነው። ተው ነገ እኮ ዛሬ ሱመያን ወረወራት ወይም ከሷ ጋር ተጣላ ብለሽ እኮ አሻሻ ገዳይ ብትኮ ነገ አንቺም ከሷ የበለጠ ነገር እንደሚገጥመን መጀመሪያ ማስተዋል አለብን ማለት ነው። ዝም ብለን የፈለገንን መናገር፣ የፈለገንን ማውራት፣ የፈለገንን ደግሞ ማድረግ መብት የለንም ነገ በራሳችን ስለሚደርስ ማለት ነው። ዛሬ እንግዲህ ሱመያ ጎንደር ላይ በተናገረችው ቤተሰቦች ወደ ክርስትና እምነት ተመለሽ ብለውኛል፣ ምናም ስላለች ሰይድ እንግዲህ ልጆችንና ምስቴዎችን ህጅ መጠበቅ አለብኝ። እንግዲህ እነሱ ያውቃሉ አደለ የመጡበትን አህዋል፣ የገቡበትን አህዋል እነሱ ስለሚያውቁ እኛም በእነሱ ውስጥ መግባት የለብንም ማለት ነው። አንድ ሰው ወዶ ወደ ክርስትና የሚምጣ ወደ ሙስሊም የሚሄደ ያ ወዶ ፈቅዶ እምነቱ ወዶበት አክብሮት ነው የሚመጣ። የሁሉም እምነት የተከበረ ነው። ሁሉም ሰው ራሳችን ሃይማኖታችን እንደምንወደዱ የሰውንም ሃይማኖት እንደ ሃይማኖቱ ማክበር አለብን፣ መውደድ አለብን። አደ እንደ ወደች። ስለዚህ ሀያት ገና ባህር ዳር ሄዶ ከሱመያ ጋር ትገናኛለች ብሎ አትሄድም ምን አትልም። ኧረ እንደው ሼም ነው። ትንሽ አታፍርም እንዴ? ይች ራስ ወዳድ ማለት ነው የእውነት ዳውን ዳውን ሀያት ማለት ነው። ዳውን ዳውን ሀያት ራስ ወዳዷ ማለት ነው። ለመጨረሻ ራስ ወዳድ የመጨረሻ ለሴት ልጅ የማታዝን የመጨረሻ። ይኸውም አንድ አይደለም ሁለት ልጅ ይዛ ለምትንከራተቷ ፍትህ ለፈቴ እንተን ማለት ነው። ለሱመያ ራስ ወዳድነት ተገቢ ነው ብዬ አላስብም። ዛሬ በጣም ነው ያናደደች። ማለትም እንዴት ለምን ለምን ትፈርድ ያለች ሴት ሆና በሴትነቷ ለምን ትፈርድ ያለች። ሱመያስ ምን በወጣት? የሱ ልጅ እኮ ነው ያዘች ታዲያ እሷ በጣም ጎንደር ሄደች ባህርዳር ሄደች ዝም ብላ ለመንከራተት አለባት እንዴ ማንም መብት የሰጣት ሴት ልጅ አርግዛ ወልዳ ልጆቿን እንደፈለገ የምታሳድግ ማን መብት ሰጥቷታል እናት ልጆቿን ስለማጠል ነው የትም ቦታ ስለማታደርስ ነው እናት እናት ናት ወንድ ልጅ ግን ገና አንዲትና ገብች ወልዳለው ብሎ ዝም ብሎ የሚጥል ከሆነ ማንም ይጎድ መጨረሻ ላይ እሱ ነው ሴት ልጅ ግን እናት ግን ልጆቿ ናቸው ዘጠኝ ወር ሙሉ አርግዛለች ብዙ መስዋዕት ከፍላባቸዋለች። ስለዚህ እንደ አባት አትጥላቸውም። እናት ናት። የእናት ሆድ አይችልም። ስለዚህ ባሏን መተው ካለባት ትተዋለች። እናትና አባቷን መተው ካለባት ለልጆቿ ስትል ትተዋለች። እንግዲህ ይሄ የተሰጠው ከአላህ ሱብሐነ ወተዓላ የእናትነት ፍቅር ነው ብዬ ነው የማስበው። አንድ አንዳንድ ጊዜ በልጅ የመጡ ነገር በጣም ከባድ ነው። ሱመያ እንግዲህ ባሏን ወዳ ልጆቿን ጠርታ ትሆንም አይደለም ልጆቿ መርጠሌ ከባሏ እሱ ግን ከማንም ቅንቅናም ሴት ጋር ሲፈልግ አልጋሌ ሲፈልግ እዛ ጋ ሲፈልግ ሀዋሳ ሲፈልግ እዛ ሻሸመኔ ምናምኔ እያለ በየሀገሩ ይዞራል ማለት ነው። አያቸው አንተ የወንድ ነገር ማለት እንደዚህ ነው። አንዳንድ ጅላንፋ ወንዶች ማለት ነው። ሁሉም ወንድ አይደለም። ስንት ተዳሮን የሚይዝ ሴት ልጅ የሚያከብር ልጆችን የሚወድ ቤተሰቡን የሚያከብር ስንት ጀግና ወንድ አለ። ስንት ጀግና ሴት አለች። ስለዚህ ሁሉም ወንድ አንደለም። ሁሉም ሴት አንድ አይደለም። እንደ ሀዩ አይነት ደግሞ ቅንቅናም ሰዎች አሉ። የእሱን ቤተሰብ የማይወድ የእሷን ቤተሰብ የማይወድ ብዙ ሰው አለ እና ሀዩ ዛሬ በጣም ነው የምታናድደው። አትሄድም። እኔ እንደ ሚስትነት ልታከብረኝ ይገባል። እንደ ሚስትነት ልትወደ ይገባል። እንደ ሚስትነት እዚ ሊሄድ ነው እዛ ሊሄድ ነው ማለት ይገባል። ስለዚህ ለምንድን ነው ያላማከርከኝ? ዝም ብለህ ተነስተ ልጆቼ ልጆቼ ሚስቴ ሚስቴ የምትለው ብላለች ማለት ነው። ይሄ ማለት ራስ ወዳድነት። አባት መቼውም ልጆቹን አይተውም። ነገ እኮ ሲያድርጉ ትልቅ ደረጃ ሲደርሱ የአባትነት የአባታቸው ማንነት ያውቃሉ። አባታቸው ምን ይሰራ እንደነበረ እና እንዲሁም ደግሞ ከማን ጋር እንደሚሰራ ምንስ እንደሚያደርግ ነገ ሲያውቁ የሚመለከቱት ቪዲዮ ነው የሚሰሩት እና ነገ ይህን እንኳን መልእክት ሊሰሙት ይችላሉ። እና ብዙ ነው የሚታዘቡት። የምር አንዳንድ ጊዜ ለንግግራችን ለዛ ሊኖረው ይገባል። ሀዩም እንደዛ ነው። ሱመያን የማታደርጋት ነገር የለም። ስትፈልግ ትዘቅዝቃታለች፣ ስትፈልግ ደግሞ ታከብራታለች። እና ባለፈው እንደውም እስር ቤት አስገባታለሁ ምናምን ብላ ስትፎክር ነበረ። እሷ ግን የትም አልሄደችም። ስለዚህ ሴት ልጅ ማክበር ግዴታ አለበት እሱ ይቅርና ሚስቶቹ ናት ሚስቱ ናት እኮ ገና ብዙ ነገር አለ፣ ሷ ጋ ማለት ነው ወደፊት ይዘልቃሉ እንጂ አይለያዩም እነሱ መያ ማለት ነው። ማለትም እንደ ሱመያ አይነት ጀግና ጥሩ ጥሩ ልጆችን ሰጥታችኋለችና ሰጥተዋለችና መቸም አይተዋትም ሱመያን። ግን ከኋላ የሚመጡ ሰዎች ግን ለዕለት ፍቅር ለዕለት ደስታ ነው እንጂ መቸም አብረዋቸው አይሆንም ማለት ነው። ስለዚህ ራሳችሁን አታርክሱ ሴቶችዬ። የመጀመሪያ ፍቅር፣ የመጀመሪያ ትዳር፣ የመጀመሪያ ሕይወት በቀላል ነገር እንዳታውት፣ የምሬን ነው ምላችሁ። በቤተሰቦቻችን ስለምናይ የመጀመሪያ ባልና ሁለተኛ፣ ሶስተኛ ባል አንድ አይደለም። ሚስትም እንደዛው፣ ትዳርም እንደዛው፣ ፍቅርም እንደዛው። ሁሉም ነገር የመጀመሪያ ነገር ደስ ይላል። እና ሱመያን ባለፈው እንደውም ሲጀመር አንቺ ማ ያለሽም እያለ ሲያዋረዳት ነበረ። ክብር ቢኖራት ኑሮ ማለት ነው። ሁለተኛ ስለ ሱመያ ነገር አታወራም ነበረ። ባለፈው እንደ ሱመያ ጎበዝ የለም፣ ጠንካራ የለም። ሲቀጥል ደግሞ እንደ ሱመያ ባለሙያ መቸውም የለም። ስለዚህ ሀዩዬ እንደ ሷ መቸም አትሆኝም ብሎ ነግሯታል፣ በሚዲያ ማለት ነው። ስለዚህ እንደዛ ሲላት እራሱ ይሆን ዝቅ ነገር ማለት ነበረባት። ሱመያን የሚያክል ሰው የለም በነገራችሁ ላይ ጠንካራ ናት። ልጆቿን ይዛ ወደ ቤት ወደ ፋሚሊ ሄዳለች ብዙ ነገር። ግን ትናንትና በተናገረች ቪዲዮ ትንሽ ቢያስከፋንም ማለት ነው ሱመያ፣ እና ስለዛ ነገር መናገር አልፈልግም። ተናገር ያለውኝ ያልኩትን ብያለው። ስለ ሱመያ ማለት ነው። አሁን ያናደደች ነገር ቢኖር ሀዩ ናት። ለምን ለምንስ እንደዚህ ይባላል? ተው ግን እንከባበር፣ ራስ በራሳችን እዋደድ ራስ በራሳችንን አናወርቅ ማለት ነው። ሴት ሴትነታችን ክብራችንን ዝቅ አናደርግ። ራስ ወዳዶች አኗን። ሰኢድ መብቱ ነው ግዴታውም ነው ልጆችን የማስከበር ልጆችን የማሳደግ ልጆችን ትልቅ ደረጃ ለማድረስ እነሱ ለማገዝ በገንዘብ ይሁን በምንም ይሁን ማገዝ መብት አለው ማለት ነው ግዴታም አለበት። ወልዶ መጠል አይደለም እኮ ልጅን በስነስርዓት ማሳደግ ነው በአሁን ጊዜ የሚያስፈልገው። የድሮ ቀረ። እናትና አባት አንዳንድ ወንዶች ወልደው ዝም ብለው የሚጥሉ ነገሮች አሉ። እናት ከፈለገ ታሳድጋት ከፈለገ አታሳድገው የሚል ነገር፣ እንደዛ አይደለም። አሁን ላይ መብት ግዴታ የሚባል ነገር አለ። ግዴታውም ነው መብቱም ነው ማሳደግ ማለት ነው። ወዶ ሳይሆን በግዶ ሴት ልጅ ምን በወጣት መክሰስ ትችላለች። ሱመያ እኮ አዩ ስትናገር ነበረ? ነበራ። ፍርድ ቤት ሄደህ እኮ ብትከሳቸው አንተ እኮ ትታሃት አለ ልጆች ይህ ዝም ብለው ሲሰቃዩ ነበር የከረሙ ብለው ሊይዙ ይችላሉ። ልታሰር ትችላለህ ስትል ነበር። ዛሬ ስትቀባጥር ማለት ነው የምትናገረው። እንኳን ስነ ስርዓት የላትም አታውቀውም። እና አንዳንድ ጊዜ የምንናገራቸው ነገራቶችን የሆነ በቃ ለዛ ኖሮ ብንናገር መልካም ነው ብዬ አስባለሁ። እና ሀዩ ቀልቃለዋ ማለት ነው ራስ ወዳዷ ታይ ተከባበሬ ክብር ይኖርሽ፣ ለንግግሮችሽ ክብሬ ይኖርሽ። ሁለተኛ ደግሞ ሴትነት ክብር ይኖርሽ። ለሶስተኛ ደግሞ በቃ ሀዩና ሰኢድ ባልና ሚስት ናቸው። ኒካቸው ማልወረደም ሁለተኛ የልጆች እናት ነጅ ልጆቹም ደግሞ አሉ። ስለዚህ ልጆች እስካሉ ድረስ መቸውም እነሱ አይለያዩም። እንኳን ይቅርና አንድ ላይ ሆነው ኒካ እያላችሁ ኒካ እንኳን ባይኖራቸውም እራሱ ልጆቹ እስካሉ ድረስ አንድ ናቸው፣ መቼም አይለያዩም። ለልጆቻቸው ሲሉ የሚያገናኛቸው ነገሮች አሉ ማለት ነው። መች ሰኢድ እንግዲህ ተጎንደር ልጅ ወለደች ማለት ልጆቹን ይክዳል ማለት አይደለም። ልጆች ናቸው ማለት አይችልም። ይሄ ምንድነው የራሱ ክፍያ የራሷ አብራክ ስለሆነው ድረስ ስለዚህ መቼም ማይለያዩ ስለች ነው። ዛሬ በዚህ ነገር በሚዲያ እሷን ስላወረች እሷን ብዙ ነገር ስለተናገር ሱመያ ሰይድን የምታውልች እንዳይመስለች ማለት ነው። መቼም አታውም፣ ክብሯንም ዝቅ አታደርጊውም። አንቺ ብዙ ነገር ትናገሪ እሷ እንዲህ ናት እሱ እንዲህ ነው ምናምን በቲ እነሱ ክብራቸው ዝቅ አይለም። ስለዚህ አንድ ሰው የሰውን ክብር ዝቅ ያደረገ የራሱ ዝቅ ቢሆን እንጂ አንድ ሰው የሆነ በቃ አለ አይደለም እንደምላችሁ አላውቅም። ብቻ የዛሩ ቪዲዮ በጣም ነው ያናደደችኝ። ሀዩ ራስ ወዳድነቷ መሆኗ አትሄድ ይገለዋ ሱመያት አስገድልሃለች፣ እንዴት አደርጋለች ብላ ብዙ ነገሮችን ነው ያለችው እና በጣም ነው ያናደደችኝ ማለት ነው። በጣም ከምላችሁ በላይ በጣም ከባድ ነው እና ተው ራስ ወዳዳት ነው። ፍቅር፣ ሰላም፣ አንድነት ለሁላችሁ ለኢትዮጵያ